አቡቢላል ሚዲያ አቡቢላል ሚዲያ ሰብስክራይብ በማድረግ የተሰዱ በመሆኑ ዛሬ ይዤላችሁ የመጣሁት ቪዲዮ እስከ መጨረሻው እንድትከታተሉት እፈልጋለሁ። ምክንያቱም እናንተንም የሚመለከት ስለዋል። በመጀመሪያ የአክሱም ተማሪዎች እየተጨቆኑ ዜግነታቸው ተፍቆ እየተጨቆኑ ነው ያሉት የሚል። በሁለተኛ ላይ ሼህ ኡመር ኮምቦልቻ የኢትዮጵያን ሙስሊም እየፈተነው ይገኛል። በተጨማሪም የእሱ አንጃዎች እንዲሁም የእሱ ቡቃያዎችም እዚሁ ተካተው ይዣቸው መጥቻል። በቻናሉ አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ግን እስከ መጨረሻ በማየት ህሳብ አስተያየታችሁ እንድትሰጡን እንፈልጋሉ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ውድና የተከበራችሁ አቡ ቢላል ሚዲያ ተከታታዮች እንዴት ናቸው? ሁሉ ሰላም በአላህ ሰላሙና ዛነታለያችሁ እያልኩኝ እስኪ የተወሰኑ ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እነሱን ቪዲዮዎች እስከ መጨረሻ እንከታተልና

መ ረሱ ዋሃብ አስተምሮት ማንን የፈለፈለ ነው? አይኤስ አይኤስን የፈለፈለ ነው። ሐቂቃ ሐቂቃ እንነጋገር ካልን አይኤስ አይኤስ በማን ነው የሚመራው? እነ ፈቱል መጅዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ ምላስ የሚያህሉ ኪታቦች በነሱ ነው የሚመራው። ቦኮሐራምን የፈለፈለው ማን? ዋሃብያ ካፊር ነው።

ከእስልምና የወጣ ካፊር ነው። መዳባት ነው የሚያስተላልፈው። አሁን ህዝባችን አታንገላቱ፣ መስጂዱን አትቀሙት፣ አትውረሩ። የጊዜ ጉዳይ ነው። ከማንም ጋር ብትላተሙ፣ ከማንኛውም ጋር ያላቻ ጋብቻ ብትፈጥሩም ነገ ይሄ ጋብቻችሁ 80 እስከሚቀደር ድረስ ሶብራ አድርጉ። ምንጊዜም ዲል ለእናንተ አይሆንም። ለምን? ኤላማ አቂዳ ስለሌለ፣ ሰላማዊ ስላላ አይደሉ በሌላ ነገር። የኢትዮጵያ ህዝብ ደግሞ ቢሉት ቢሉት የሚለያይ ህዝብ አይደለም። የእስልምና ተከታውም የእስልምና ተከታይ ያልሆነውም ፀሐይን ቀርቶ አምቦኑን አያጠፋም። እሱ ትንፋሹን ይጨርሳል እንጂ። ስለዚህ የምትደግሙ ከእነሱ ጎን ሆናችሁ በገንዘባችሁ የምትረዱ ስልጣናችሁን ተጠቅማችሁ ዋህብያን እናነግሳለን የምትሉ ሶፊያን፣ አህለሱና ወን ጀማአን ትክክለኛ ነባር የነበረው እና ገዳይ ነው እስልምና አራጅ ነው ብለን እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንጻር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ እስልምና ገዳይ ነው እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንጻር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታውቁ ስለፈለኩ፣ የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የኒን ኡስታዝ ንግግር አንዴ አዳምጡ እስቲ ወሃብ አስተምሮት ማንን የፈለፈለ ነው አይኤስ አይኤስን የፈለፈለ ነው ሀቂቃ ሐቂቃን እንነጋገር ካልን አይኤስ አይኤስ በማን ነው የሚመራው እነፈቱል መጅዲን እነ ኢፍሻሪ የሚባሉ እዚህ ይዘናቸዋል ምላስ ምላስ ያሉ ኪታቦች በእነሱ ነው የሚመራው ቦኮ ሐራምን የፈለፈለው ማን ነው የሙሐመድ ብኑ አብዱል ወሃብ አስተምሮት ነው አልሸባብን የፈለፈለው ማን ነው የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው መጅሊሳችን መጅሊሱ ላይ አይ ኤስ አይ ኤስ ይግባ አይግባ ነው ጥረቱ። ሌላ ነገር እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይ ኤስ አይ ኤስ፣ እንደ ቦኳራም፣ እንደነ አልሻባብ አይነቶች ዋህብያ ይባላሉ። ኡመር ኮቦልቻ የሚባለውን ሰውዬ እዚች ሀገር ላይ አህባሽ ልታነግስ እያደርክ ያለውን ህገወጥ ወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር። ያን ቢተገበር እንፈልጋለን። እነዛ አውሬ የሙስሊሙ ማህበረሰብ በማክፈልና ደሙን ለማፍሰስ ወደ ኋላ የማይመለሱ አህባሾች ዛሬ አደባባይ ወጥቶ ሊፎክሩ የሚችሉበት ወላሂ ምንም አቅሜላቸው፣ ይሄ አካል አንድ ነገር ሊያቁት ይቀባል። ህግና ስርዓትን እየጠበቅን ነው። ካሁን በፊት ጠቅላይ ሚኒስተሩ በግልጽ ተናግረዋል። የሚያዚያ 23 የሸራተን ጉባኤ ላይ ኡመር ኮቦልቻ የሚባለውን ሰውዬ እዚህች ሀገር ላይ አህባሽን ልታነግስ እያደርክ ያለውን ህገ ወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያም የሚተገበር እንፈልጋለን።